በኢትዮጵያ ከሚገኙ ጥንታውያን ከተሞች መካከል ለሆነችው ጎንደር ልማት የሚውል የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ተከናወነ። ከቅርብ ጊዜያት ወዲህ በመንግስት ለከተሞች እድገት ትኩረት ሲሰጥ የመልማት እድል የገጠማት ሲሆን ካለፈው አንድ ዓመት ጀምሮ ለከተማዋ መነቃቃት የፈጠረ ስራ መሰራት ተጀምሯል። በመጀመሪያው ዙር የኮሪደር ልማት የቱሪስት መዳረሻ የሆኑ አብያተ መንግስታትን ጨምሮ የከተማዋን ዋና ዋና መስመሮች የማደስና የማስዋብ ስራ ተሰርቷል። ይህ ስራ የፈጠረው መነቃቃት በጎንደር ሁለተኛ ዙር የኮሪደር ልማት እንዲሰራ መሰረት ሆኗል። ለዚህም የባለሀብቱና የህዝብ ተሳትፎ አስፈላጊ በመሆኑም ኑ ጎንደርን እንሞሽር በሚል መሪ ሀሳብ የገቢ ማሰባሰቢያ ተከናውኗል። መድረኩ ተገኝተው ንግግር ባደረጉበት ወቅት ፕሬዚዳንት ታየ አጽቀ ሥላሴ ከተሞች የእድገት መሰረቶች እንደሆኑ ገልጸው የኢትዮጵያ ከተሞች በእውቀትና በሀብት በማደግ ከዓለም የስልጣኔ ጉዞ ጋር መሰለፍ አለባቸው ብለዋል። ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ። ፕሬዚዳንት ታየ አክለውም ሀሳብን በተግባር ማረጋገጥ እድገትን መዋጀት የሚያስችል ነው በማለት ለጎንደርና ለአጠቃላይ የኢትዮጵያ የልማት ስራዎች የተሳተፉ አካላትን አመስግነዋል። ባለው እየጨመሩ እየገነቡ እያሻሻሉ የሚሄዱ ሁሉ ተግባራቸው ህያው ነው። ተግባራቸው የሚታይ የሚደሰስ በመሆኑ አገርን ያሳድጋል፣ ትውልድንም ያኮራል። ስለዚህ የዚህ አካል ሁሉ የሆናችሁ በአንዱም ወይም በሌላው መልኩ ኖርማሊ በዛሬ ጎንደር ብቻም ሳይሆን በሌሎች የልማት ስራዎች እጅግ ልትመሰገኑና ልትኮሩ ይገባችኋል እላለሁ። ላለፈው አንድ አመት የተሰራው ስራ የጎንደርን ድምቀት ገልጦ ያሳየ ነው ያሉት የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው በተሰራው ስራ ህዝቡ ያሳየው ግብረ መልስ ለመንግስትና ለባለ ሀብቱ ተጨማሪ ተነሳሽነትን የፈጠረ መሆኑን ተናግረዋል። ባለፉት ጥቂት አመታት በተለይም ከባለፈው አመት የበጀት አመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራግፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማዋ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይ እና ከሆነው በላይ ሆኖ ተመልክተነዋል። ይህ ደግሞ ለልማት ኃይሎች በተለይም ደግሞ ለመንግስት ለባለሀብቱና ለምልአተ ህዝቡ የበለጠ ስራ መስራት እንዳለብን የህዝቡ ስሜት እናደራ በትልቁ ገፍቶናል። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በመርሃ ግብሩ ለከተማዋ የተደረገው ድጋፍ የኢትዮጵያውያንን አንድነት ያሳየ ነው ሲሉ ገልጸዋል። ጎንደር ታሪኳ ይታወቃል። በርካታ የወርቃማ ዘመናትን አሳልፋለች። ያ ታሪክ የመላ ኢትዮጵያውያን ታሪክ የመላ ኢትዮጵያውያን አሻራ ያረፈበት ታሪክ ነው። ዛሬም ታሪክ ራሱን የደገመው መላ ኢትዮጵያውያን ለጎንደር ኮሪደር ልማት በጋራ የቆሙበት ከምስራቅ፣ ከደቡብ፣ ከሰሜን፣ ከምዕራብ አንድ ላይ የቆምንበት ማሳያ መተሳሰሪያ ሆኖ ነው። ጎንደር ዛሬም የትላንትና ታሪኳ ነው የተደገሙ። በምሽቱ መርሐ ግብር ለሁለተኛው ዙር የጎንደር ኮሪደር ልማት የሚውል ከተለያዩ ባለሀብቶችና ተቋማት ከ ሁለት ነጥብ ሁለት ቢሊየን ብር በላይ ቃል መገባቱ ተዘግቧል።